በኢፌዴሪ ትምህርት ሚኒስቴር የቅድና በጀት ዝግጅት ክትትልና ግምገማ ቡድን መሪ ዶክተር ደመላሽ ምስጋና እንደተናገሩት በከፍተኛ የትምህርት ተቋማት የጥናትና ምርምር ስራዎች ወደ ህብረተሰቡ ተደራሽ እንዲሆኑና በማህበረሰብ አገልግሎት የተሻለ ውጤት እንዲያስመዘግቡ እንዲሁም በጀቶች ለታለመላቸው ዓላማ እንዲውሉ ለማድረግ የስትራቴጂክ ጉዳይ አስፈጻሚዎች ኃላፊነታቸውን መወጣት አለባቸውም። የስትራቴጂክ ጉዳዮች እንግዲህ ትልቁና ዋነኛው አላማው የሁሉም ነገር መነሻገር ነው። እቅድ ከሌለ ስራ መስራት አይቻልም። ስለዚህ ይሄ ትልቁ ስራ ነው። ስለዚህ በማንኛውም አሁን በዩኒቨርስቲዎች የሚሰሩት ትልልቅ ስራዎች የማህበረሰብ አገልግሎትም ሆነ የጥናትና ምርምር ስራ የመማር ማስተማር ሂደት ከበጀት ተደግፈው ነው በበጀት ተደግፈው ነው የሚሰሩትና ይህንን በጀት ደግሞ ፋሲሊቴት የሚያደርጉት ይህንን በጀት ኮንትሮል ሞኒተር የሚያደርጉት እነዚህ ኃላፊዎች ዩኒቨርሲቲዎች የትምህርት ጥራትን በማረጋገጥ ኢትዮጵያን ወደ ከፍታ የሚያሻግር ትውልድ ማፍራት ላይ በትኩረት ሊሰሩ እንደሚገባ ዶክተር ደመላሽ ጠቁመዋል። የወልቂጤ ዩኒቨርሲቲ ፕሬዝዳንት ዶክተር ፋሪስ ደሊል እንደ ሀገር እያጋጠሙ ያሉ የትምህርት ጥራት ስብራትን ለመጠገን የከፍተኛ ትምህርት ተቋማት የድርሻቸውን መወጣት እንዳለባቸው ተናግረዋል። እንደ ሀገራችን የትምህርት ጥራት ሽብራትን ለማሻሻል የተሰሩ ስራዎች የትምህርት ፍኖተ ካርታ ሮድማፕ መቀረጹ በቅርብ የምናስታውሰው ነው። ከዛ ባሻገር ለረጅም ዓመታት የቆየው የሀገራችን የትምህርት ፖሊሲም እንደዚሁ ተከልሷል። በዋናነት ተቋማት በተልእኮና በትኩረት መስክ የመለየት ወይም ዲፍረንሺዬሽን ስራ ተሰርቷል። የትምህርት ጥራት እንዲሻሻል ለአጠቃላይ ትምህርት ዘርፍ ልዩ ትኩረት ተሰጥቷል። መንግስት የትምህርት ዘርፍ ስርዓቱን ለማሻሻል የተለያዩ ጥረቶች ሲያደርግ መቆየቱን አስረድተዋል። በከፍተኛ የትምህርት ተቋማትም ሆነ አጠቃላይ በትምህርት ዘርፍ ላይ ይታይ የነበረውን የፈተና አሰጣጥ ክፍተት ለማረም የፈተናው ምዘና ስርዓት መቀየሩ ተማሪው በራሱ እንዲተማመን እድል እንደፈጠረለትም ዶክተር ፋሪስ ገልጸዋል። በከፍተኛ የትምህርት ተቋማትም ሆነ በአጠቃላይ ትምህርት ዘርፍ ላይ ይታይ የነበረው የፈተና አሰጣጥ ክፍተት ለማረም በአጠቃላይ ትውልዱ በራሱ የሚቆም ለማድረግ የፈተና ምዘና ስርዓት ሁላችን እንደምናውቀው ተቀይረዋል አስራሁለተኛ ክፍል ብሔራዊ ፈተና በተማሪዎች ውጤት ላይ ባለፉት ሁለት ዓመታት የታዩ ወስነቶች ለመቅረፍ እንደ ሀገር በርካታ ስራዎች መሰራታቸውንም ጠቁመዋል የአስራሁለተኛ ክፍል ፈተና አሰጣጥ በአጠቃላይ በዩኒቨርሲቲዎች ማድረግ ከተጀመረ በኋላ በሱ መነሻ በማድረግም ብዙ ስራዎች እንድንሰራ ቅድም የጠቀስኩትን የትምህርት ለትውልድ ንቅናቄና አጠቃላይ ትምህርት ዘርፍን የማጠናከር ስራ ለዛ አጋዥ ሆኗል በመድረኩም የዩኒቨርሲቲዎች የ2017 ዓ ም እቅድ አፈጻጸም ሪፖርት በትምህርት ሚኒስቴር የተቋማት አደረጃጀትና የአመራር ዴስክ ኃላፊ በአቶ ጫንያ ደፍረስ ቀርቦ በተሳታፊያን ውይይት ተደርጎባቸዋል። እንደ ኛ ዩኒቨርሲቲ ስትራቴጂክ እቅዱን ለማቀድ የአምስት ዓመት አፈጻጸሙ ምን ይመስላል የሚለውን ለመገምገም ኮሚቴ ተደራጅቶ እኛ ሰብሳቢ ሆነ ለመስራት እየተዘጋጀን ነው። ግን እቅዱ ከላይ ወደታቸው የወረደ ስለሆነ እናንተ ምን ላይ ነው፣ እኛ ጋፕ ያለብን ሊሚቴሽን ያለብን ኤሪያ ላይ የሌላ ዩኒቨርሲቲ ደግሞ በተሻለ ሁኔታ ፐርፎርም የሚያደረግ ከሆነ ኤክስፒሪንስ ሼር ልናደረግ እንችላለን፣ እና ጥቅሙ የተሻለ ነው። ማለት ዲስፕሌይ ቢደረግ ማለት ነው። እንዲህ ጄነራል ከሚደረግ ብዙ ገንዘብ የወጣባቸውን ጥናትና ምርምር ጽሁፎች ምንም ዋጋ የላቸውም ማለት ነው። ስለዚህ እዚህ አካባቢ በደንብ ቢሰራበትና የሚመለከታቸውን የተቋማት ኃላፊዎች እዚህ ላይ ቢሰሩት የተሻለ ይሆናል ብዬ ስለማሰብ ነው። በመድረኩም በተሳታፊዎች ለተነሱ አስተያየትና ጥያቄዎች በሚመለከታቸው የስራ ኃላፊዎች ምላሽና ማብራሪያ ተሰጥቶባቸዋል። ቀጣይ ግን ወደ ላይ ሂደው ከሚመለከታቸው አጋላት ጋር ዲስከስ አድርገን መመልሳቸው እሾች ወደ ላይ ሂደው መመለስ አለባቸው። ወደ ላይ ግን ዲስከስ አድርጎ መመለስ ያለባቸው እሾች በጣም ብዙ ናቸው። ስለዚህ እነሱን እንደ አሳይመንት ወስደን ወደ ላይ ተመልሰን ከሚመለከታቸው አካላት ጋር ዲስከስ እናደርጋለን። ብዙዎቹ የጋራ አቅጣጫ የሚፈልጉ፣ ብዙዎቹ የቀጣይ የከፍተኛ አመራሩን ውይይት የሚፈልጉ፣ ብዙዎቹ ደግሞ እኛ ቤት እየተሰሩ ወደ እናንተ ያልደረሱ ጉዳዮች። ይሄ በቀጣይ የሚታረም የሚስተካከል ይሆናል።